የሚያረጋጉ ሰዎች ጋር ሄጄ አለች። አንዷ ይሄን እንደምታዩት ማለት ነው። እነዚህ አይነት ሰዎች ጋር ሄጄ እንደዚህ ፖሉን በቴስታ መታው ነበር ብላ ነው በስልክ የላከችልኝ ይሄን ቪዲዮ። እኔ እንደዚህ ነበርኩ አለችኝ። ግንባሯ ባሯ ሄዚ ጋር ሙስሊም ነበርኩ ስትለኝ፣ ሰግደሽ ነው አልኳት። አይደለም ፖሉ እንደዚህ ይዤ ነቀንቀው ነበረ እና እኔ ላይ ራሄሎ የምትባል ዛር ነበረች። የወሎ ልጅ ናት። የወሎ ሙስሊም ናት። እና በፖሉ ልመታው ነበር አለች በቴስታ እና ለካስ ያለ ማመደኝ የነበረው ለሆነ ቀን ነበር አለች። እና አገባሁ። አግብቼ የሁለ ልጆቼን አባት በቴስታ ጥርሱን አረግፍኩት አለች። ሲገባ መንፈሱ እንደዚህ ነው የገባብኝ አለች። ገና ሲገባ ፖሉን እየገጨ እየገጨ፣ ከዛ መጨረሻ ላይ ተዘሬ ስወድቅ ውሰዷት ገብቷል፣ በቃ የምትፈልገው ተፈጽሞላታል። እንዲህ ነው የሚለው፣ ምን ትፈልጊያለሽ ብሎ ይጠይቃል። እኔ የምፈልገው እንዲህ እንዲህ ነው ሲል ጊዜ በልግባ ይለዋል። ይህ ሁሉ ህዝብ መካከል እዚሁ እኮ ነው፣ እዚሁ ይሄ ውጭ ነው። እዚህ ውጭ ይሁን ሱዳን ይሁን እንደዚህ አይነት ቦታ ላይ ነው ግን እና እሷ የላከችልኝ ግን ይሄን ቪዲዮ ኤውኔ እዚህ ቦታ ላይ መጥቻለሁ ነው የምትል ያለችው። እና በልግባ ብሎ ነው የሚፈቅድልት ልክ ጥልቅ ብሎ ሲገባበት ይዞ በቴስታ ፖሉን ብረቱን ከዛ በኋላ ይገባል። ይሄ ግንባሯ እስኪሻላት ድረስ መከራ ነው። ተሰፍታ ምናምን ሰው የፈነከታት ነው የምትመስለው። በደም ነው ይገባል። ራሄሎ አይደለች እንግዲህ ራሄሎ የምትባል መንፈስ በደም ነው የምትገባው። ሴት ዛራ ዓይነ ጥላ ናት። ወንድ ስትሆን ደግሞ ሻንቆ ትባላለች። የደም መንፈስ ናት። ሌላኛው ስማ ማለት ነው እና እንደዚህ አይነት ደግሞ ብዙ ጊዜ ተግባራዊ የሚሆኑት በትዳር ላይ፣ በስራ ላይ፣ በጸብ ጊዜ ምናምን ነው። በቴስታ የሚታወቁ ህዝቦች አሉ አይደለም። ቴስታ በመታት ጥርስ የሚያረግፉ፣ አይን የሚያጠፉ እና ይሄ መንፈስ በጣም ከባድ መንፈስ ነው። እና ልጅ ምንድን ያለችው ባለቤቴን ጥርሱን አረገፍኩት፣ ከፊት ያለ አራቱን ጥርሱን ያረገፍኩት አለች። አራቱን ጥርሱን ከዛ ተፋታሁኝ። ብቻዬን ልጆቼን እያሳደግኩኝ ተቆራጭ እያደረገልኝ፣ አንዳንዴ እንደ ሴት እንደ ባል እንደ ሚስት ሲያምረው ይመጣል። ከዛ ዘር አቀብሎኝ ይሄዳል። ሁለት ልጆች የነበሩኝ ሶስት አራት እያሉን ከተፋታን በኋላ እንኳን አራት ወለድን አለች። ግን አብረን አንኖርም ይለኛል። ገንዘብ አያሳንስብኝም፣ አያጎልብኝም። ሙስሊም ነው ምንም ነገር አያጎልብኝም አለች። በጣም ጥሩ ባል ነው አለች። ግን በቃ ጥርሱን ስላረገብኩት ከእንቺ ጋር መኖራል። በተኛሁበት ድማ አንድ ቀን ታጋድሚኛለሽ በካራ ብሎ ፈርቶ ፈታት። ከሆነ ከሰባት ዓመት በኋላ ዘንድሮ በዚህ ሳምንት ተጠምቃ ክርስቲያን ሆነች። በማን ትምህርት? በእፎይ ትምህርት። እግዚአብሔር የተመሰገነ ይሁን። ወንድማችን እፎይ ብዙ ስራ እየሰራ ያው፣ በሚዲያ አልወጣም እንጂ ብዙ ስራ ሰርቷል። ወደ ሚዲያ ወጥተው እኔ ክርስቲያን ሆኛለሁ ማለት ስለሚፈሩም ይመስለኛል ሙስሊሞቹ ኦርቶዶክስ የሆኑት ሙስሊም የነበሩት ኦርቶዶክሶች፣ አሁን ኦርቶዶክስ የሆኑት አጠቃላይ ብዙዎች እየመጡ እየተጠመቁ ያሉት ስለ መናፍስት ሴራ በሚመሰክሩበት ሰዓት፣ ያው ከእስልምና ጋር ለሚያገናኙ ያለሁት እስልምና ሌላ ሃይማኖት ነው። በግል ሕይወታቸው ላይ ነው የምነግራችሁ። አውሊያ ቤት ይሄዳሉ፣ ተወከል፣ ቃልቻ ቤት። አብዱል ቃድር የሚባል ዛር አለ። እና በምርክክ ነበረ ጓሮ ለጓሮ የሚያዞርኛለች እና በስርዓቱ ውሻ ተገናኝቶኛል ምትለው ከወደኩበት ስነቃ ከውሻ ጋር ተጣብቄ ነው ራሴን ያገኘሁት። በጣም ነው የሚያሳዝነው በእውነት ይቺ ልጅ ከዚህ ሁሉ ስቃይ ወጥታ፣ ይቺ የራሄሎ መንፈስ እንደዚህ አርጋ ሰቃይታት። ከዛ በኋላ መጨረሻ ላይ ግን አለም በቃኝ ብላ ራሷ ልታጠፋ በረኪና ነው ምናምን ቀላቅላ ስትጠጣ፣ አንዲት ሰንበት ተማሪ ደረሰችላት። በአጥር ዘላ ገብታ ስታንቋርር ሰምታ፣ ሊያውም ሻወር እየወሰደች ነው ሰንበት ተማሪዋ። አንድ ግንብ ነው የሚለያቸው። ሻወር እየወሰደች ታንቋርራለች ትላለች አረ፣ ምንድን ነው የሚሰማኝ ምናምን ብላ ስትናገር ምንድን ነው የምትይው አሏት። ከዛ ቶሎ ብላ ከና አረፋዋል፣ ልብሷን ለብሳ ቶሎ ብላ ዘላ፣ በአጥር ዘላ ስታያት ወድቃ እየተንፈራፈረች ነው። አረው ብላ ከዛ አድናት፣ ጸበል ተሰጥቷት፣ ከዛ ምን ይታየኝ ነበረ ብላ ተናገረች። ጦር የያዘ መልአክ በጣም የሚያስፈራ በጣም የሚያስፈራ ጦር የያዘ መልአክ መጥቶ አጠገቤ የሆነ ነገር ወግ አለች። የሆነ ነገር እንደዚህ ወግ፣ ከመሬት ጋር አጣበቋለች እና እንዴት ነው እንሽላሊት ወይ አይጥ ወይ ደግሞ የሆነ እንስሳ ከመሬት ጋር ስታጣብቁት፣ እንዴት ነው የሚወራጨው? እየጮኸ እና ሳንቋረር የሰማሽ እኔን አይደለም አለቻት። እኔ አንቺን አስት ያየውሽ አለቻት። እሷ ደግሞ የምትለው ምንደነው? ሴትዮዋ ያንቋረርኩት እኔ ሳልሆን አጠገቤ በጦር የተወጋው እንስሳ ነው ነው የምትለው። እያችሁ ግንኙነት አንደበቷ ላይ የሆነ አስትል እንስሳውም እየጮኸ ነው ማለት ነው። የማንን ድምፅ ነው ያሰማው? በሴትዮዋ አንደበት ላይ እንስሳውን ነው ማለት ነው እና ሊቀ መላእክት ቅዱስ ገብርኤል እንደሆነ በኋላ ነው ያወቀችው። ቆይታ ከሳምንት ከሁለት ሳምንት በኋላ ስዕሉን ስታይ ይሄ ነው መጥቶ ይወጋልኝ ብላ እንግዲህ ቅዱስ ገብርኤል አባታችን ሊቀ መላእክት እውነት ደርሶላታል። ሙስሊም እያለችም ጅብሪል ነው የምትለው፣ በጣም ትወደዋለች። ጅብርኤል አባቴ ትላለችና በጣም የሚገርም ነው መቼም። ሙስሊም ሆና የምትወደው ክርስቲያን ሆና መጥቶ ወጋላትና ክርስቲያን አደረጋት። ይኸውላችሁ ያለ ምክንያት ቅዱስ ገብርኤል መጥቶ አላዳነሽም አልኳት። እንዴት አለችኝ። ዘር እስቲ ወደ ኋላ ቤተሰቦችሽን ንገረኝ አልኳት። ወሎ ውስጥ ታውቃላችሁ፣ ሙስሊሙ አብዛኞቹ ሙስሊሞች ክርስቲያን ነበሩ፣ ጥንት ማለት ነው እና ይሆናል እንግዲህ ምናልባት ቤተሰቦች ክርስቲያን የሆኑ ይሆናል አለች። ጠይቅ አልኳት እና ተለያየን ከሆነ ጊዜ በኋላ ሳገኛት አያቴ ክርስቲያን ነበር አለች። አያቷን የአባቷን አያት አታውቅም ነበር ያባቷ አያት የእናቷ ቤተሰቦች ነው የምታውቀው፣ በአባቷ ምን እንደሆነ አታውቅም ነበርና። እንዲሁ አይደለም የሚያድለን ባለ ውለታ ነው፣ ውለታ ከፋይ ነው። እግዚአብሔር ትውልዴን ጠብቅ፣ ሰባት ትውልድ ዘሮቼን ጠብቅ ካለ ምንም ወደ ኃጢአት ብንገባ ምን ብንል ይታደገናል። አንዳንድ ጊዜ ወደ ጠንቋይ ቤትም ቢሄዱ የማይሳካላቸው ቢፍጨረጨሩ ሰንበትንም ሽረው ብዙ ነገር አድርገው ቢለፉ ቢለፉ ወደ ኃጢአት ሲሄዱ የማይሳካላቸው ሰዎች ጥበቃ ስላለ ነው። አንድ አለ የሚጠብቃቸው መላክ ምንድን ነው ብለው ብለው እምቢ አለኝ ይላሉ። ምናልባት ወደ ኃጢአት ሄዳችሁ እግዚአብሔር እየመለሳችሁስ ቢሆን? ስለዚህ ይህን ማስተዋል አለብን። ይህንን ቪዲዮ ስለላክሽልኝ በጣም ነው የማመሰግነው ሁቴ እግዚአብሔር ያክብርልኝ።